ሰላም ሰላም ውድ ተመልካቾች ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም ነው። እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንደምታዩት ከዚህ በፊት ነግሬያችሁ ነበረ ስለ ቱዌ አሰራር ስለ ሲንግል ስዊች አሰራር እንዲሁም ስለ ትሪፕል ስዊች አሰራር እሱም ቪዲዮ እሰራላችኋለሁ ብዬ ነበረ። ስለዚህ ዛሬ ላይ የምንሰራው የቱዌ አሰራር እንዴት ነሱ አሰራሩ እንዴት ነሱ እንዴት ነው የሚሰራው የሚለውን ነገር በፕራክቲስ የምናየነው የሚሆነው እሱን አሳያቸዋለሁ። አብራችን እንድትሆኑ እንድትከታተሉ፣ ለዚህ ቪዲዮ ደግሞ አዲስ የሆናችሁን ካላችሁ ሰብስክራይብ ያደረጋችሁ እንዲሁም ሼር ያደረጋችሁ ከኛ ጋር እንድትቆዩ ጋብዛችኋለሁ። መልካም ጊዜ እና ቆይተላችሁ። ቀጥታ ወደ ስራ። እዚህ ጋር ስንሰራ መፍራት ያለብን እንዴት ነው እሱ የሚለውን ነገር በሙሉ አሳያቸዋለሁ ማለት ነው። አብራችሁ ሆኑ። እንደምታዩት ተመልከቱ። እዚህ ጋር ስንት ላይ ነው የሚያስፈልገን? ስንት ላይ ነው የሚያስፈልገን? ማለትም እሶች ላይ ሁለት እሶች ነው። ቱዌይ እሶች ማለት ምን ማለት ነው? በሁለት ዳይሬክሽን አንድን አምፖል መቆጣጠር የሚያስችል ሲስተም ብለን የምንጠራው ነው። ስለዚህ እሶቹ ሁለት ሆኖ፣ ነገር ግን አምፖሉ አንድ የሆነና ያንን አንዱን አምፖል በሁለቱም ዳይሬክሽን መቆጣጠር ማለት ነው። እንዳልኳችሁ እዚህ ጋር ሁለት እሶች ይኖረናል። እዚህ ጋር አንድ አምፖል ይኖረናል። አምፖል እናደርግና እናስቀምጣለን ይሄ ማለት ነው። ይሄንን አንዱን አምፖል በዚህም በዚህኛውም እሱች መቆጣጠር ማለት ነው። ስለዚህ እሱን ነው የምንሰራው። ከእሱች ከዚህ እሱች የሚወጣ ከዚህ እሱች የሚወጣ ስንት ላይ ነው? ሶስት ሶስት ላይ ነው። ሶስት ሶስት ላይ ነው። ከዚህ ወጣው ሶስት ላይ ይሄውላችሁ። ይሄ ነው። ይሄ ማለት ነው ከዚህ እሱች የወጣው ሶስቱ ይሄውና። እነዚህ አሁንኛ ቱ ይሄውን እንሰራለን። ቱ ይሄውን መጀመሪያ ከዚህ ወደዚህኛው እስካቶላ ይሄ ጃክሽን ቦክስ ነው የምንለው፣ ነው ጃክሽን ቦክስ ባለ 85 ጃክሽን ቦክስ። ይህንኛው ባለ 85 ጃክሽን ቦክስ ነው። ስለዚህ እዚህ ጋር ይሄን ቱዮን እንሰራለን ማለት ነው። ነጩን ከዚህ መጣውን አንዱን ከዚህ ከሱች መጣውን አንድ አንዱን እናገናኛለን። አሁንም ከዚህ መጣውን እሱቹ ከሱቹ መጣውን አንዱን እንዲሁም ወደዚህኛው እስካቶላ የሚሄደውን አንዱን ገመድ እናገናኛለን። አገናኘን ከዛን ይሄንኛው ሪተርን ብለን የምንለው ነው። ይሄ ማለት ወደ ላምፕ ወደዚህኛው ላምፕ የሚሄዱ ሪተርን የፌዝ ሪተርን ብለን የምንጠራው ነው። ስለዚህ ሁለቱን ቀዩን እናገናኛለን። እዚህ ያሉን ጨረስም ማለት ነው። አሁን እዚህ ጋር መጣና ይሄ ሪተርን ነው ብያቸዋለሁ። ወደ ላምፕ የሚሄደው ከሱ ጋር እናገናኛለን። ሪተርን እያገናኘው ነው ወደ ላምፕ ተመላሹ ማለት ነው። ይሄውላችሁ ሬተርኑን አገናኘውት ማለት ነው። አሁን ቱዮን እንሰራለን። ከዚህ ሁለቱ የመጣ ገመድ አለ። አንዱን ገመድ ከዚህኛው እርሶች ከመጣው ጋር ከአንደኛው ገመድ ጋር እናገናኛለን። አንዱን ከአንዱ ጋር፣ አንዱን ከአንዱ ጋር ማለት ነው። ያው ኤልዋን እንደ ማለት ነው። አሁን ኤልዋን አገናኘ። አሁን ኤልቱን ደግሞ፣ ኤልቱን ከኤልቱ ጋር፣ ኤልቱን ከኤልቱ ጋር፣ ያው ኤልቱ ከኤልቱ ጋር፣ ኤልዋን ከኤልዋን ጋር አገናኝን፣ ጨረስን። ሬተርኑን ከዚህኛው ከላምፕ ጋር አገናኘ ማለት ነው። ከዛ ኒውትራል ነው የሚቀረ። ኒውትራል ይሄውላችሁ እዚህ ጋር አገናኝተናል፣ ይሄ ጥቁሩ ማለት ነው። ስለዚህ ይሄኛው ኒውትራል፣ ይሄ ፓወር ነው። ይሄ ኒውትራል፣ ይሄ ፌዝ ነው። ይሄን ነው ኒውትራል ነው። ፌዝ እና ኒውትራል፣ ፌዝ ቀጥታ ወደ ሶች ነው የሚሄደው። ወደ ሶችስ ገብተዋል። ስለዚህ ይሄን አገናኝተናል። ኒውትራሉን ይሄ ወደ ላምፕ የሚሄደው አገናኝተናል ማለት ነው። ስለዚህ ኮኔክሽኑ ነው በዚህ አይነት መልክ አለቀ። አሁን እሶቹ ነው የሚቀረ። እሱቹን ስንሰራ ምንሰራው ምንድን ነው? እሱ እዚህ ጋር ኤል ዋን አለ። እዚህ ጋር እንደምታዩት ከዚህ ፊት እንዳልኳችሁ ኤል ዋን አለ፣ ኤል ዋን አለ፣ ኤል ቱ አለ፣ ከዚያን ኤል አለ። ኤል ላይ ፌዝ ነው የምናስገባው። ኤል ዋን ላይ ቱዌው ነው አንዱን ቱዌ ማለት ነው፣ ኤል ዋን ላይ ቀጣይ። ሁለተኛውን ቱ የሚሰራውን ኤል ቱ ላይ እናስገባለን ማለት ነው። ኤል ብለን ያልነው ይኸው በከለር ለይተናቸዋል፣ በከለር ኮር ማለት ነው። ኤል ላይ እናስገባለን ፌዝን ፌዝ ማለት ይሄ ማለት ነው፣ ይወላችሁ ፌዝ። ይሄን ያስገባል፣ ኤል ላይ ያስገባል። ቀጣይ ኤል ዋ ላይ እናስገባለን። ቱ ይሆን ኤል ዋ ላይ እያስገባን ነው። ቀጣይ ኤል ቱ ላይ እናስገባለን። እዚህ ጋር ምን ኤል ላይ ምን አስገባን? ሪተርኑ ነው ብያቸዋለሁ። ይሄኛው ሪተርኑ ወደ ላምፕ የሚሄደውን ሪተርን እዚህ ጋር ኤል ኤል ላይ አስገብተናል። ኤል ዋን እና ኤል ቱን ደግሞ ቱ የሚሰራውን አስገባም ማለት ነው። ስለዚህ በዚህ አይነት መልክ ጨረስም ማለት ነው። ስለዚህ እቺኛው ምን መታየት እቺኛው ምልክት ባለበት እናደርገውና ይሄን ምልክት ያለችበትን ካላይ በኩል እናደርጋለን። በዚህ በኩልም እንደዛው ይሄ ምልክት ያለበትን ከላይ በኩል እናደርግና ና እናስረዋለን ማለት ነው። አሁን እሱችን እስካቶላ ላይ ማሰር ነው የሚቀረው እዚህ ጋር ቀዳዳ አለው። በዚህ ቀዳዳ እናስገባና እዚህ እስካቶላ ላይ ቀዳዳ አለ። በሱ ቀዳዳ እናስገባዋለን ማለት ነው። ከዛ እናስረዋለን። ኮኔክሽኑም እንዳልኳችሁ በዚህ አይነት መልክ ነው የሚሰራው። ኮሜንት ላይ ነው ኢንተርሚዲየት ስዊች ይስራልን ብላችሁኛል፣ ግን የኢንተርሚዲየት አሰራሩን ቀጥዬ አሳያችኋለሁ። ይሄ ሲንግል ስዊች፣ ቱ ስዊች፣ ትሪፕል ስዊች፣ እነሱን እየሰራን ወደ ኢንተርሚዲየት ደግሞ ደሞ ስናሳያቸዋል። እናስረዋለን ማለት ነው። ከዛ ይሄ ጽሑፍ ያለበት አለ፣ ከስር ጽሑፍ ያለበት አለ፣ ስፓርክ ይላል። እሱን ከስር በኩል እናረጋውና እንከር ነዋለን ማለት ነው። ስናወጣ ብቻኛ ቀዳዳ አለ በዚህ በኩል በፍላት ካቻቤቴ ፈልቀቅ አድርጋን አድርገን እናወጣ በዚህና በዚህ በኩል ማለት ነው። ከስር በኩል ጽፍ አለበት እናደርግና እንከር ነዋለን አድርገን በዛው መልክ ጽሁፍ ያለበትን ከስር እናደርግና እንከር ነዋለን። ስናወጣ በዚህ በኩል ፍላት ካቻ ቤቴ ያስከብተን ፈልቀቅ አድርገን እናወጣ። ስለዚህ በዚህ አይነት መልክ ጨረስን ማለት ነው። ይሄንኛው ባለ 85 ጃክሽን ቦክስ ይሄንኛው ጃክሽን ቦክስ። ይሄ ስካቶላና ስዊች ነው። ይሄም ስካቶላና ስዊች ነው። ስለዚህ ይሄም በዚህ አይነት መልክ ጨረስን። አሁን ስራዎቻችንን ቼክ ማድረግ፣ ውጤቶቻችንን ቼክ ማድረግ እንችላለን። ፓወር ኦን እናደርጋለን። እዚህ ጋር አውቶማቲክ ብሬከር አለ። በዚህ አውቶማቲክ ብሬከር ነው ይሄ ሙሉ ኮንትሮል የሚያደርገው። ስለዚህ ይሄንኛውን ኦን ካላደረግን ይሄም ብናበራም ብናጠፋም አይሰራልንም ማለት ነው። ስለዚህ ቼክ እናደርጋለን። ፓወር ኦን እናደርጋለን። ኦን እናደርጋለን። አሁን በርሶ ስለሆነ ነው። እዚህ ይሄንኛው ምን እናደርጋለን? ኦፍ እናደርገው፣ መጥፋት አለበት። በዚህም በዚህኛው በሁለቱም ዳይሬክሽን መቋጠር እንችላለን ማለት ነው። ይሄ ቱ አሰራር ሲስተም እና እናጠፋዋለን፣ እዚህ ጋር መተን እናበረዋለን ማለት ነው። አሁንም ይሄንኛው ስዊች ዋን ብንል፣ ይሄንኛው ስዊች ቱ ብንል፣ ስለዚህ በስዊች ዋን አበራን፣ በስዊች ቱ አጠፋን። አሁንም በስዊች ቱ አበራን፣ በስዊች ዋን አጠፋ ነው ማለት ነው። ስለዚህ በሁለቱም ዳይሬክሽን መቆጣጠር የሚያስችል ሲስተም ብዬ ያልኳችሁ ይሄንኛው ነው። እዚህ በሁለቱም አቅጣጫ መቆጣጠር እንችላለን፣ ይችላል ማለት ነው። እሱ ቹን በዚህ አይነት መልክ መስራት እንችላለን እና ይህንን ይመስላል። ስለዚህ ኤ ያለውን ሲስተም መቆጣጠር ስንፈልግ ለምሳሌ ይህ አሁን 2 ብዬ ያልኳችሁ ነው። 2 ስዊች ብለን ያልኳችሁ ነው። እዚህ ጋር ደግሞ ትሪፕ ብዬ ያልኳችሁ ከዚህ በፊት እሱን ደግሞ እንሰራለን ማለት ነው። እዚህ ጋር ትሪፕር ስዊች አለ። ትሪፕር ስዊች ማለት ባለ ሶስት ማብራና ማጥፊያ ብለን የምንለው ነው። ስለዚህ ይህም ባለ ሶስት ማብራና ማጥፊያ ማለት እዚህ ጋር ሶስት ላምፕ ቢኖረን እንደማለት ነው። እዚህ ጋር አንድ ላምፕ፣ እዚህ ጋር አንድ ላምፕ፣ እዚህ ጋር ተጨማሪም ሌላም አንድ ላምፕ ቢኖረን እነዚህ ሶስቱን አምፖሎች በዚህ ስዊች ለየብቻ መቆጣጠር የሚያስችል ሲስተም ነው። እሱን አሁን ቀጥዬ ያሳያችሁ ነው የሚሆነው። ይሄ አሁን የሰራውላችሁ የቱዌይ ስዊች አሰራር ነው። ስለዚህ ከዚህ በኋላ በጣም ብዙ አይነት ስራዎችን እየሰራን ወደ እናንተ የምናቀርብ ነው የሚሆነው። ለዚህ ቪዲዮ ግን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እንድትተባበሩን እንጠይቃችኋለን። ስለነበረው ጊዜና ቆይታ ሁሉ ከልብ አመሰግናለሁ። ጉድ ባይ